ተመልሰን ናል አድማጮቻችን፣ ስለ ማንቸስተር ሲቲ እያነሳን እንቀጥላለን። አዳዲስ ድሪብለሮች አምጥቷል ጓርዲዮላ፣ ወይም ፌንታም ይወዱ ወይም አብዶኛ ተጫዋቾች ቡድኑን ተቀላቅለዋል። እኔ እንደሚመስለኝ ጓርዲዮላን በተመለከተ ያው መቆጣጠር ቢፈልግም እያንዳንዱን የጨዋታ ባህሪ ነገር ግን ከተጫዋቾች አብዶን ይቀማል ወይ ድሪብል ይወስድባቸዋል የሚለው ነገር ሙሉ እውነት አይመስለኝም። ምክንያቱም በአሰልጣኝነት ታሪኩ ሁሉ በቡድኖች ውስጥ የላቁ አብዶኛ ተጫዋቾች ነበሩት በእግር ኳስ ታሪክ ምናልባት በጠቅላላው በእግር ኳስ ታሪክ የምን ጊዜ ምርጡ ድሪብለር ሊዮኔል ሜሲ የእሱ ቡድን ውስጥ በጣም ቁልፍ ተጫዋች ነበር። ወደ ባየር ሚኒክ ከሄደ በኋላ አሪየን ሮበን፣ ፍራንክ ሬቤሪ፣ ጃጓ አልካንታራ፣ ማሪዮ ጎትሰ አይነት ድሪብለሮች ነበሩ። እነዚህ ሁሉ በየሊጎቻቸው የላቁ ድሪብለሮች ነበሩ። ወደ ሲቲም ሲመጣ እንደዚሁ ራሂም ስተርሊንግ፣ ሌሮይዛኔ ሪያድ ማህሬዝ አይነት ተጫዋቾች ነበሩት። ነገር ግን ባለፉት ጥቂት አመታት ቡድኑ የድሪብለሮች እጥረት ነበረበት፣ በተለይ ሪያድ ማህሬዝ ከለቀቀ በኋላ። አሁን በቅርብ ጊዜ ጀረሚ ዶኩ፣ ራያን ሼርኪ፣ ፊል ፎደን፣ ኦማር ማርሙሽ አይነት ተጫዋቾች አሉት። እዚህ ላይ ሌሎች የላቁ ድሪብለሮችንም እንደዚሁ ጨምሯል። ያው የማስተር ኦፍ ማች ኮንትሮል ነው፣ ኮንትሮል ፍሪክ ነው፣ እያንዳንዱን ዝርዝር መቆጣጠር ይፈልጋል ምናምን ይባላል እና አንዳንድ ሰዎች በቅርብ አመታት የተጫዋቾች የግል ውሳኔ ወይም ኢንዲቪጁዌል ዲሲሽን ወይም የግል መፍትሄ ማድረግ እየተከለከሉ የመጡት አንድም ብዙ ጓርዲዮላን ኮፒ ማድረግ የሚፈልጉ አሰልጣኞች ስላሉ ነው። ለምሳሌ ጃክ ግሪሊሽ ብዙ ጊዜ የሚቀርብ ምሳሌ ነው። አሁን ጃክ ግሪሊሽ እንደዛ የሆነው በጓርዲዮላ ምክንያት ነው ወይ በተጫዋቹ ምክንያት ነው? ማወቅ አለብን። 2020/2021 የውድድር ዘመን የአስቶን ቪላ ተጫዋች በነበረበት ጊዜ ወይም ወደ ሲቲ ከመምጣቱ በፊት በነበረው የመጨረሻው ሲዝን ላይ ጃክ ግሪሊሽ በፕሪምየር ሊግ ብዙ የተዋጣለት ድሪብል ከሚያደርጉ 8 ፐርሰንት ተጫዋቾች መካከል አንደኛው ነበር። በየጨዋታው 2.6 ወይም 2.7 2.68 ስለሆነ የተሳኩ ድሪብለሮች ያደርግ ነበር ይላል፣ ድሪብሎች ያደርግ ነበር ይላል ኤፍቢ ሬፍ የሚባለው ብዙ ጊዜ ለእንደዚህ አይነት ሌታዎች የምጠቀምበት አንዱ ዌብሳይት አለ እና እዛ ላይ እንደዚህ አይነት ተጫዋች ነበር። ወደ ሲቲ ከመጣ በኋላ በመጀመሪያው የውድድር ዘመን በቪላ ከነበረው የመጨረሻው የውድድር ዘመን በ25 ፐርሰንት ነው የቀነሰው ወደ 1.88 ድሪብል ወደ ማድረግ ዝቅ አለ። አሁን ደግሞ መጀመሪያ ቪላ ውስጥ ከነበረው ቁጥር በ90 ደቂቃ ሬሾውን ብትሰሩት በ40 ፐርሰንት ነው የቀነሰው እና ሰዎች ይህንን ያዩና አሰልጣኙ ሶሎይስቶች አይወድም ይላሉ። በግል እንደዚህ ህላቁ ተጫዋቾችን ነፃነት ይገድባል ይላሉ። አሁን ፔፕ የሚለውና ወይም ፔፕ እንደዛ ነው የሚያደርገው በሚሉ ሰዎችና በሱ ስር በተጫወቱ ተጫዋቾች በኩል የሚነገረው ነገር በጣም የተለያየ ነው። አሁን ጓርዲዮላን እንቀዳለን ብለው የሚያስቡ እንደሱ መጫወት የሚፈልጉ አሰልጣኞች በተሳሳተ መንገድ ሳይሆን አይቀርም የተረዱት ድሪብል ማይፈቅድ ነው። አሁን እዛ የባርሴሎና ቡድን ውስጥ ለምሳሌ አንድሬስ ኢኒየስታ የድሪብል ቮሊዩሙ ብዙ አይደለም። ለምሳሌ በየጨዋታው አራት አምስት ድሪብል የሚያደርግ ተጫዋች አይደለም። ግን ኢኒስታ ድሪብለር ነው አይደለም አልተከለከሉ ለሚያንን ማድረግ ወይም ተከልክ ያለው ብሎ ሲናገር አልሰማ ነው። በቅርብ ጊዜ አንድ ቅርብ ጊዜ አይደለም፣ ቲዬሪ አንሪ የስካይ ስፖርትስ ተንታኝ ሆኖ ወደ መንዲናይት ፉትቦል አንድ ፕሮግራም በመጣበት ጊዜ ሲናገር እንኳ ይለን የነበረው ለእኔ፣ ለሳሚ ኤቶ፣ ለሌዮ ሜሲ የእኔ ስራ እናንተን ሁለት ሶስተኛውን የሜዳ ክፍል ማድረስ ነው። የመጨረሻው አንድ ሶስተኛ የሜዳ ክፍል የእናንተ የተናጥል ክህሎት ይወስነዋል። ባርሰሎና የሚፈልጋችሁ ለመጨረሻው 30 ሜትር ነው ይለን ነበር። ስለዚህ መጨረሻው 30 ሜትር ላይ እኛ ከፊት ያለነው ሶስት የማጥቃት ተጫዋቾች ነጻነት ነበረን፣ ግን እዛ ድረስ ኮንስትራክት የማድረጉ ኃላፊነት የኔ ይሆናል ብሎ ለሶስታችን እንደዚያ ብሎ ይነግረን ነበር የሚል አስተያየት ሰጥቷል። ፔፕ ትከለክላለህ፣ ነጻነት ትነፍጋለህ ተብሎ ሲጠየቅ ያለው ልክ ነው። እኔ ተጫዋቾችን በምን አይነት መንገድ በየትኛው የሜዳ ስፍራ ድሪብል ብታደርጉ ይሻላል የሚል ምክር እሰጣለሁ። ያ መከልከል ግን አይደለም። ያንን የድሪብሊንግ ችሎታችሁን ኦፕቲማል በሆነ መንገድ ከፍተኛ በሆነ ስኬት መፈጸም ብትችሉት፣ መቼ በየትኛው የሜዳ ስፍራ ስታደርጉት ነው የሚለውን በተመለከተ እነጋገራለሁ ብሏል። ይሄ ግን ነጻነት መከልከል አይደለም ብሎ ያምናል። ለማንኛውም ሪያድ ማሀሬዝ 2023 ላይ ለቀቀ። በዛው ተመሳሳይ ክረምት ዠረሚ ዶኩ ከኸይን መጣ። በጣም ጥሩ ድሪብለር ነው። ግን የማህሬዝ አይነት ስኬት ያለው አይደለም፣ በተለይ በመጨረሻው 30 ሜትር እስከ ቅርብ ጊዜ ድረስ። ክህሎቱ አለው፣ ፍጥነቱ አለው፣ ቀጥተኛ ነው፣ ፈጣን ነው፣ አጭር ነው። ስለዚህ ሎ ሴንተር ኦፍ ግራቪቲ ስላለው በረጃጅም ተከላካዮች ልትቆጣጠሩት አትችሉም። ቀልጣፋ ነው። በፈረንሳይም ብዙ የድሪብሊንግ ቁጥሮችን ከኔይማር ጋር በሚነጻጸር ስኬት ያጠናቅቅ የነበረ ተጫዋች ነው። ከማህሬዝ የሚለየው ከሮበን የሚለየው ወይ ከሜሲ የሚለየው ወይ ከቴሪንሪ የሚለየው ወይም ከሪቤሪ ከሌሎቹ የጓርዲዮላ ቡድኖች ከተጫወቱ የክንፍ ተጫዋቾች የሚለየው እነዚህ ሁሉ በሶስተኛው የሜዳ ክፍል በጣም ውጤታማ ናቸው። ብዙ ጎል ያስቆጠራሉ፣ ብዙ የመጨረሻ ኳሶች ይሰጣሉ። ዶኩ ወደዛ አላደገም። 23 ዓመቱ ነው። ስለዚህ ድል አለው። ነገር ግን ለመብሰል ጊዜ ፈጭቷል። ያንን ለማድረግ ውሳኔ አሰጣጡን ለማሻሻል ፕሮዳክቲቭ ለመሆን ጊዜ ፈጅቷል። አሁን ማህሬዝ በቀኝ በኩል የሚጫወት የግራ ግር ተጫዋች ነበር። ዶኩ በአብዛኛው በግራ በኩል የሚጫወት የቀኝ እግር ተጫዋች ነው። አንዳንድ ጨዋታዎች ላይ በቀኝ በኩል መጫወቱ እንደተጠበቀ ሆኖ ግን ማህሬዝ በመጨረሻው ሲዝን ብዙ እየተሰለፈ ባልነበረበት ጊዜ እንኳን 28 የጎል ተሳትፎ ነበር። 28 የጎል ተሳትፎ 15 ጎሎችን፣ 13 የመጨረሻ ኳሶች ሰጥቷል። ይሄ ሲቲ ትሬብል በሰራበት ሶስት ዋንጫዎች በወሰደበት የውድድር ዘመን የነበረ ስታቲስቲክስ ነው። የመጨረሻቸውን አራት አምስት ወራት አልተጫወተም ማለት ትችላላችሁ። ምክንያቱም ጓርዲዮላ ሲስተም ለውጥ አደረገ። ነጹ የክንፍ ተጫዋች መጠቀም አቆመ። ሶስት ሁለት ሁለት ሶስት ወይም ሶስት ሁለት ሶስት ሁለት ልንለው እንችላለን። የሚድፊልድ ቦክስን መጠቀም ጀመረ። ወይም ሶስት ሁለት ሁለት ሶስት እንደየ ኢንተርፕሪቴሽኑ ይለያያል። ስለዚህ አንዱ የመሀል ተከላካይ ከጆን ስቶንስ ብዙ ጊዜ ከሮድሪ አጠገብ ይሆናል። ስለዚህ ንጹህ የክንፍ ተጫዋቾች አልነበሩት። ወይም ጃክ ግሪሊሽ ነበር የክንፍ ተጫዋች የነበረው ግን ግሪሊሽ አሁን ቅድም እንደጠቀስኳቸው ቀጥተኛ፣ ፈጣን ተጫዋቾች አይደለም። የበለጠ ዝግ ባለ አጫዋቱ የምናቀው ነው። ያኔ ታክቲካዊ አስፈላጊነት አልነበረውም በዛ ሲዝን። ስለዚህ መጨረሻ ላይ ለቀቀ ነው፣ ወደ ሳውዲ አረቢያ ሄደ። ዶኩ ቢመጣም ዶኩ ግን የእሱ አይነት የጎል ፕሮዳክሽን አልነበረውም። ስለዚህ እስካሁን ድረስ አልፎ አልፎ ካለው ጥቅም ውጪ ባለፈው የውድድር ዘመን ለምሳሌ አሁን በተጠናቀቀው የፕሪሚየር ሊግ ሲዝን ሶስት ጎል ብቻ ነው ያስቆጠረው ለሲቲ የክንፍ ተጫዋች አነስተኛ ነው። ቅድም ስጠቅስ እንደነበረው ሌሎችም ድሪብለሮች አሉት። ፊልፎደን ለምሳሌ ቀጥተኛ ድሪብለር ነው። ግሪሊሽ ብቃቱ ወረደ። በምክንያቱ ምን እንደሆነ አላቅም። አሰልጣኙ ብቃቱን እንዳይጠቀም ስላገደው ነው ወይስ የተጫዋቹ የራሱ የተናጠል ችግር ነው ወይስ ጉዳት ቸገረው። አሁን ጓርዲዮላ በተርፍ ላይ ያስፈልገዋል ሲል ነበር። ያ ለመጫወት ያለ ጥማት ያስፈልገዋል። እንዲህ አይነት አስቴት አንድ አሰልጣኝ ስለ አንድ ተጫዋች ከሰጠ ተጫዋቹ የመጫወት ረሃብ የለውም እንደ ማለት አይነት ይመስላል። እና ያንን በተርፍ ላይ አሁን ማግኘት እኔ ጋ አይጫወትም አይነት አስተያየት ሰጥቷል። ለዚህ ነው የዓለም የክለቦች ዋንጫ የሲቲ የቡድን ዝርዝር ውስጥ የሌለው። ነገር ግን በየሶስት ጨዋታው ለመጫወት ተጋድሎ ማድረግ አለብን ብሏል። ስለዚህ በተጫዋቹ በዲስፕሊን ይሁን ከሜዳ ውጭ ባለው ህይወት ይሁን በአንዳች ምክንያት ደስተኛ አይደለም። ሁለተኛ ፊልፎደን ቀጥተኛ ድሪብለር ነው። አማካይ ሆኖ የሚጫወተው አልፎ አልፎ ክንፍ ላይ ይጫወታል። እሱም አሁን ከሲቲ በጎ ነገሮች መካከል ትላንት ከነበሩት መካከል አንደኛው የዚህ ተጫዋች ተቀይሮ ገብቶ ጎል ማስቆጠር ነው። ባለፈው እንደዚሁ ጥሩ ተጫውቷል። የመጀመሪያ ጨዋታቸውን ከዋይደር ካዛብላንካ ጋር ሲያደርጉ ግን 26 ጎል ካስቆጠረበት 12 የመጨረሻ ኳስ ካቀበለበት ሲዝን በኋላ አውሮፓ ዋንጫ መጣ። አውሮፓ ዋንጫው የሆነ ስፓርኩን ቀማው፣ ተመሳሳይ ተጫዋች አልሆነም። የፕሪሚየር ሊግ የአመቱ ኮከብ ተጫዋች ተብሎ የነበረ የ2023-24 የውድድር ዘመን የሲቲ ኮከብ ተጫዋች የነበረ ተጫዋች ያንን ብቃት መድገም አልችልም። ሌላ አብዶኛ ተጫዋች ነው። ነገር ግን እንዳልኩት በቅርብ ጊዜ ሲቲ የሚፈጸማቸውን ዝውውሮች ካያችሁ ጀረሚ ዶኩን፣ ሳቪኞን፣ ኦማር ማርሙሽን ማርሙሽ የሀይ ቮሊዩም ድሪብለር አይደለም፣ ግን ሀይለኛ ኤፊሽንት ድሪብለር ነው። የሃይ ቮሊዩም ድሪብለር ስል ለምሳሌ በየጨዋታው ሰባት ስምንት ድሪብል የሚያደርግ አይደለም። ቮሊዩምን ማለት ነው፣ ድግግሞሹን። ግን ኤፊሽንት ድሪብለር ግን የበለጠ ምን ይሏቸዋል፣ እንዲ አይነቶችን ተጫዋቾች ጎል ኦሪየንትድ የክንፍ ተጫዋቾች ይሏቸዋል። ከድሪብል ይልቅ በሀፍ ስፔስ የገቡ ለአጥቂው በጣም ቀርበው ለተጋጣሚ ቡድን ሳጥን ቀርበው ግን የመጨረስ ብቃታቸው ጎል የማስቆጠር ብቃታቸው የላቁ የሆኑ ተጫዋቾች አሉ። ከነዛ መካከል አንደኛው ነው። ብዙ ጊዜ አሁን በሀሰተኛ 9 ቁጥር በሲቲ ውስጥ ይጫወታል። ነገር ግን በፍራንክፉርት ከኡጎ ኤክቲኬ ጋር፣ በሲቲ ደግሞ ከኤርሊንግ ሀላንድ ጋር አብሮ የሚጫወት ከአንድ ረዘም ካለ የታርጌትመን ባህሪ ካለው አጥቂ ጋር አብሮ የሚጫወት ኦፍ ዘ ስትራይከር የሚል ከአጥቂው አጠገብ የሚጫወት አይነት ተጫዋች ነው። ግን ያለፈውን አንድ አመት ወስዳችሁ ስኬታማ ድሪብለሮች እነማን ናቸው በሚል ሊስት አውጥተን ከዛ ምርጦቹን ሁለት ፐርሰንት ውስጥ የሚካተቱትን ተጫዋቾች ብናካተት አለበት ከነዛ መካከል አንደኛው ነው። ከዛ ዚህኛው ክረምት ላይ ደግሞ ሶስት አዳዲስ ድሪብለሮች አመጣ። ቲዣኒ ሬንደርስ፣ ቲዣኒ የተባለው ቲዣኒ ባባንጊዳን ቤተሰቦቹ ስለሚሆን የቲዣኒ ባባንጊዳን ስም ስለሚወደስ ነው። አሁን ቲዣኒ ባባንጊዳ የታወቀ የናይጄሪያ ብሔራዊ ቡድን ተጫዋች ነው። ቲዣኒ ሬንደርስ፣ ራያን ኤት ኑሪ እና ራያን ሼርኪን ጨመረ ራያን ሼርኪ በፈረንሳይ ቁጥር አንድ ድሪብለር ነበር በተጠናቀቀ የውድድር ዘመን ራያን ኤይት ኑሪ ከመስመር ተከላካዮች በድሪብል አንደኛ ነበር። ቲዣኒ ሬንደርስ በሴሪያ ከአማካዮች መካከል በአንድ ተጫዋች ነበር። በድሪብሊንግ ወይ ኳስ እየገፋ በመሄድ የተለያዩ ናቸው። ኳስ እየገፋ መሄድ ቦል ኬሪንግ ነው የሚባለው። ድሪብል ያው እኛ አብዶ ወይም ፌንታ በላቲን ቋንቋ ጣሊያኖቹ የሚሉትን ተውሰን እንደምንጠቀመው አይነት እና እንዲህ አይነት ተጫዋቾች አምጥቷል። ና ባለፈው ከዋይደር ካዛብላንካ ጋር የዓለም የክለቦች ዋንጫ የመጀመሪያ ጨዋታውን ሲያደርግ የተጠቀማቸውን ተጫዋቾች ተመልከቱ። ጀረሚዶኩን፣ ማርሙሽን፣ ሳቪኞን፣ ሼርኪን፣ ፎደንን፣ ቲዣኒ ሬንደርስን ነው አንድ ላይ እየተጠቀመው። ና ሃላንድ ቤንች ላይ ነበር። አሁን ስንት ተጫዋች ቆጠር? ስድስት ወይ ሰባት ተጫዋች ቆጠር። ሰባቱም ድሪብለሮች ናቸው ወይም የተዋጣላቸው ድሪብለሮች ናቸው። እና የአዲሱ የሲቲ ቡድን ግንባታ እንዲህ አይነት ድሪብለሮችን ማካተት ላይ ያተኮረ ይመስላል። አሁን የጠቀስኳቸው አብዛኞቹ ተጫዋቾች ባለፉት ወይም ሁሉም ተጫዋቾች ከፎደን በስተቀር ባለፉት ሁለት ዓመታት ሲቲን የተቀላቀሉ ናቸው። የጓርዲዮላ ቡድን ሮቦታዊ ባህሪ ያለው በጣም የተጠና ነው። ኦቶሜትድ ነው። ኦቶማቲዝም ላይ ያተኩራል። እና ልምምድ ሜዳ ላይ የሚደረግ ጥናት አለ። እያንዳንዱ እንቅስቃሴ ሪኸርስ የተደረገ ነው። ስለዚህ አጨዋቱ ሮቦቲክ ነው ምናምን ይላሉ። ግን እንዳልኩት ቴሪ ሄንሪ ራሱ ከዚህ በፊት ብሎናል፣ ጓርዲዮላ የእናንተ ችሎታ የሚገለጽበት ነው የመጨረሻው 30 ሜትር፣ እዛ ውስጥ ጣልቃ ጋር አልገባባችሁም ብሎ ነግሮን ነበር የሚል አስተያየት ይሰጣል። አሁን ራያን ኤት ኑሪ የመስመር ተከላካይ ነው። ንጹህ የክንፍ ተጫዋች አይደለም። ደግሞ ወልቭስ ውስጥ ነው የሚጫወተው። ስለዚህ ለወልቭስ የሚጫወት አንድ ተጫዋች ለሲቲ እንደሚጫወት አንድ ተጫዋች ረጅም ጊዜ ኳስ ይዞ አይቆይም። ወልቭስ የላቀ የኳስ ቁጥጥር ቡድን ስላልሆነ አብዛኛውን ጊዜ ያለ ኳስ ነው የሚያሳልፈው ማለት ነው ቡድኑ። ያንን አውድ ይዘን ግን በአንድ ለአንድ ብዙ ከመሞከር ብዙ የባላጋራ ቡድንን ለማለፍ በመሞከር የሚበልጡት አስር ተጫዋቾች ብቻ ናቸው። ራያን ሼርኪ ብዙ ጊዜ አንስቸዋለሁ። የእሱም ዝውውር እኔ በክህሎት ብቻ ከሆነ የባህሪ የብስለት የምን ጥያቄ ሲነሳበት ነበር እንጂ ገና ብቅ ካለበት ጊዜ ጀምሮ በሊዮን ዋናው ቡድን ውስጥ በ16 ዓመቱ መጫወት ከጀመረበት ጊዜ ጀምሮ በአንዴ እንዳያችሁት ሀተም ቤናርፋን ነው የሚያስታውሳችሁ። ሀተም ቤናርፋ በ15 20 ዓመታት ካየናቸው የላቁ ድሪብለሮች መካከል አንደኛው ነው። የታደረሰው አላቅም፣ ግን ልክ ስለ ሀተም ቤናርፋን ብዙ ርቀት ያልወሰደው የብስለት ችግር ይፈራ ነበር። ስለ ራያን ሸርኪ ግን የላቀ ድሪብለር ነው። አምና የሊገ ምርጡ ድሪብለር ተብሎ የተመረጠ ነው። ቅድም እንዳነሳው ቲዣኒ ሬንደርስ በማቴዎ ገንዶዚ ብቻ ነው የሚበለጠው፣ በቀድሞ የአርስናል ተጫዋች። ብዙ ኳስ እየገፋ በመሄድ እና ቡድኑን በእንደዚህ አይነት ተጫዋቾች ለመስራት እየሞከረ ነው። ለዚህ ነው ቅድም የጓርዲዮላ ቡድን ከቀደሙት ቡድኖቹ በጣም ሀይለኛ ኦርደር ካለባቸው ቡድኖች ትንሽ ብዙ የግል ውሳኔዎች ሲወሰኑ የምናይበት ቡድን ሊሆን የሚችል አሁን ፓተርኑን ያጣል ወይ? መሰረታዊ የጨዋታውን መርሆች ይጥሳል ማለት አይደለም፣ ግን እንደዛ አይነት አሰልጣኝ ነው። አሁን ዶኩ ባለፈው የውድድር ዘመን በዘጠና ደቂቃ ካሰላችሁት በየዘጠና ደቂቃው ማንድሩ ብዙ ድሪብል ያደርጋል የሚለውን ካያችሁ በፕሪሚየር ሊግ አንደኛ ድሪብለን የነበረው ጀረሚ ዶኩ ከኤቤሬቺ ኤዜ በጣም ይርቃል። ኤዜ ነው ሁለተኛው የፕሪሚየር ሊግ ብዙ ድሪብል የሚሞክረው ተጫዋች። ሶስት ነጥብ ሰባት አካባቢ ድሪብሎች ይሞክራል። በቻምፒየንስ ሊግም በዚህ የውድድር ዘመን 148 ደቂቃ ብቻ ተጫውቶ 17 ድሪብል የሞከረ ተጫዋች ነው። ስለዚህ አሰልጣኝ አይከለክለው ማለት ነው። ዶኩ ኤፊሽንት እንዲሆን መሞከሩ አይቀርም፣ ግን ድሪብል አታደርግ ብሎ ግን አይከለክለው። ቡድኑ ለመልሶ ማጥቃት በሚያጋልጥ የሜዳ ክፍል እንዲሞክራቸው አይፈቅድለትም ይሆናል። ለዚህ ነው እኔ ጣልቃ ከገባሁ መቼና የትኛው የሜዳ ስፍራ ነው ይሄንን የምትሞክሩት፣ የሚለውን በተመለከተ ለማረም ሞክራለሁ እንጂ አታደርጉት አልልም። ያ ክህሎት ያለው ተጫዋች መሞከር አለበት፣ ድሪብል ማድረግ አለበት የሚል አስተያየት ይሰጣል። እንግዲህ እንዳልኩት ያከራክራል። ለምሳሌ በባይር ሚኒክ በነበረበት ጊዜ ቲያጎ አልካንታራን አዲሱ የእሱ ቡድን ኢኒያስታ የማድረግ ፍላጎት ነበረው። ኢኒያስታ በጣም የተዋጣለት አብዶኛ ነው። እንዳልኩት ቮሊሙ ብዙ አይደለም፣ ግን ኤፊሽንት ድሪብለር ነው። ሪቤሪ ሮበን እና ጎትሰም ነበሩት አሁን 2013 14 የውድድር ዘመን ላይ የጓርዲዮላ የመጀመሪያው የባየር ሚኒክ የውድድር ዘመን ነው እዚያ ቡድን ውስጥ ሪቤሪ 122 ድሪብሎች አድርጓል እና ከሁሉም የቡንደስሊጋ ተጫዋቾች ብዙ ድሪብል ያደረገው የባየር ሚኒክ የጓርዲዮላ ቡድን ተጫዋች ነው የነበረው አምስተኛው ማሪዮ ጎትሰ ነበር ስኬታማ ድሪብሎችን ብቻ ነጥለን ከወሰደ ደግሞ አምስተኛው አሪያን ሮበን ነበር። እነዚህ በሙሉ የባየር ሚኒክ ተጫዋቾች ናቸው። ስለዚህ አሁን እንዲህ አይነት ቡድን ለመስራት እየሞከረ ነው። ግን ኤሊት መሆን አለባቸው። ያንን ለማድረግ ሲሞክሩ ውሳኔ ላይ ብልህ መሆን አለባቸው። የትኛው የሜዳ ክፍል ላይ ነው የሚያደርጉት የሚለውን በተመለከተ ብልህ መሆን አለባቸው ማለት ነው።